ሰላም ሰላም ውድ የቻናላችን ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ደግሞ በክፍል አምስት ከየ እስከ ጨ ያሉ ፊደላትን ከመጀመሪያ ወደ መጨረሻ ከመጨረሻ ወደ መጀመሪያ ከላይ ወደታች እየመላለስን በደንብ እናያለን ማለት ነው። በጥሞና ተከታተሉ። የ ዩ

አሁን ደግሞ ከላይ ወደ ታች እንቀጥላለን ማለት ነው። የ ደ ጀ ገ ጠ ጨ የ ገ የ ደ ጀ ገ ጠ ጨ። እሺ ሁለተኛ ዩ ዱ ጁ ጉ ጡ ጩ ዩ ዱ

ይ ድ ጅ ግ ጥ ጭ ይ ድ ግ ይ ድ ጅ ግ ጥ ጭ የመጨረሻ ሰባተኛ ፊደላት ካለብረታች ዮ ዶ ጆ ጎ እሺ የዛሬ ትምህርታችን ይህን ይመስል ነበር። በግል ወይም በግሩፕ መማር፣ በኦንላይን መማር እንፈልጋለን የምትሉ ካላችሁ እዚህ ጋር ባለው ስልክ ቁጥር በኢሞ ዋትስአፕ እና ቴሌግራም ላይ ማናገር ትችላላችሁ። አልመቻችሁ ብሎ ጊዜያችሁ እንዲሁ በደንብ እንትንላላላችሁ የሚመቻችሁን ጊዜ በሚመቻችሁ ሰዓትና ጊዜ መርጣችሁ አሪፍ አድርገን እናስተምራችኋለን። በአጭር ጊዜ መጽሐፍ ማንበብ እንድትችሉ እናደርጋለን ማለት ነው። እሺ ቪዲዮ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እናመሰግናለን።